ይዞ በጣም በውሸት አንድ መረጃ እየተሰራጨ ነው። ይህ ቪዲዮ በመቶ ሺዎች ነው የታየው። ይህን አካውንት ኒም ገብቼ ሪፖርት አድርጌበት ነበር። አላህ እድሜያቸውን ረጅም ያድርጋቸው። እንዲሁም ደግሞ በሰላም ወደ ውጭ ሀገር ሂደው ነበር። አሁን እንዲያውም በትላንትና ሁለት በወጣው መረጃ አመሻሹ ማለት ነው ጥሩ ሁኔታ ላይ ነው ያሉት መረጃ ላና ላ ወይና ሄራል ክ ኑ ወደ መልካም ነገር ያመለከተ ልክ እንደሰራው ነው። እጃችን ላይ ነው ስልኩ ወንድሞቼ፣ ሼር ኮፒሊንግ ማድረግ ለ24 ሰዓት ህግ ባይኖር ምን ታደርጉ ነበር? ኮሜንቶቹን እንደተመለከታችሁት ኡስታዝ አደም መሐመድ የተባለው ኡስታዝ ዘፈን ፈቀደልን ብላችሁ ባትጨማለቁስ ዘረኝነት ማለት ነው ወላሂ፣ በጣም ነው የሚያሳዝነው።

ቪዲዮም አለ እንሻላ ከመግብ እንደተመለከታችሁ እጅግ የሚያሳዝን መረጃ አለ። ከዚያ አልፎ ደግሞ ውሸት የሆነ መረጃዎች የሚያሰራጩ አካላቶች አሉ። የተለያዩ ቪዲዮዎች አሉ እንሻ የምንማማርበት ከእናንተ የሚጠበቀው ልቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ነባሮች ቻኖ ቀም ላይክ ላይክ እያደረጋችሁ ሀሳብ ና ሰተችሁ ይስታችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እነዚህን ቪዲዮች በጋራ እንመለከታለን። ቀጥሳ ወደ ቪዲዮ አለፍኩላችሁ

ኑሮት እያማረው መብላት የማይችል ሰው ስንት አለ? ወንድሞች፣ አላህ ሁሉንም ኒዕማ ሰጥቶ አሟልቶልሃል። አልሐምዱሊላ ታዳምጣለህ፣ አልሐምዱሊላ ታያለህ፣ አልሐምዱሊላ ትናገራለህ፣ አልሐምዱሊላ ትሄዳለህ፣ አልሐምዱሊላ አላህ አሟልቶሃል። ወንድሞች፣ አላህን አመስግኑት። አላህ ስብሓነ ወተዓላ ስናመሰግነው ምን ጊዜም አላህ ስብሓነ ወተዓላ ባመሰገነው ቁጥር ኒዕማችን ይጨመራል ሹፍ ስናማረ ደግሞ ባማረንበት ልክ እየጨመረብን ይሄዳል። እና ኢንሻአላህ በአላህ ፍቃድ አላህ ያድርገንና አላህ ኢማን ይስጠን። ትልቁ ነገር ኢማን ነው። አላህ ኢማኑን ይስጠን ወላሂ አሜን ያ ረብ ልዓለሚን። ኢንሻአላህ በዚህ ቪዲዮ ልባችሁ እንደጠገነ በትንሹም ተስፋ አድርጋለሁ። ሁላችንም አላህ ልናመሰግን ይገባል፣ በተሰጠን ነገር አልሐምዱሊላህ ረብ ልዓለሚን። ስናጣውን ሁሉ ነገር እንግዲህ የምናውቁ ራሳችን ላይ እስካልደረሰ ድረስ ብዙ ጊዜ አንመለከትም፣ ሁሉ ነገር አናይም። ስለዚህ ኢንሻአላ አልহামዱሊላህ ረቢል አለሚን ነበል መልካም ነገራቶችን ለሰዎች እናስተላልፍ ለማተወዳል ኢንሻአላ እንግዲህ እጅግ የሚያሳዝን መረጃ አለ እና ኢላሂ ወኢና ኢለይሂ ራጂዑን እጅግ የሚያሳዝን መረጃ አለ እኛም ያላህነን ወደርሱም ተመላሽነን እንግዲህ በአፋር ክልል የተሰማ አንድ መረጃ አለ። ይህን መረጃ ሀሩን ሚዲያን ያጋረ ማለት ነው። ሼክ ኑሩ ሰይድ ጋቸኒ ወደ አኪራ መሻገራቸውን ተሰምቶላል። በአፋር ክልል አርጎባ ልዩ ወረዳ በጋቸኒ ከተማ ለበርካታ ዓመታት በርካታ ደርሶችን ሲያስቀሩ እንዲሁም ደግሞ ሲያስተምሩ በርካታ ሺዎችን ያፈሩ ሼክ ኑሩ ሰይድ ጋቸኒ በዛሬው ዕለት እንግዲህ በጋቸኒ ከተማ ህይወታቸው ማለፉ ተሰምቷላል ይህ መረጃ ወጣ በትናንትና ዕለት ነው ሀሩን ሚዲያ ለእሳቸው ጀነት እንዲወፍቃቸው ለመላው አርጎባ ህዝብ ደግሞ ለመሻይኮቻቸው እንዲሁም ለቤተሰቦቻቸው አላህ ሶብርን እንዲሰጣቸው እንግዲህ ይመኛል ብሎ መልእክት አስተላልፏል አላህ ይዘንላቸው አላህ መልካም ስራቸውን ይውድድላቸው በርካታ ደረሶችን እንዲሁም ሼኮችን ጭምር እንዳፈሩ ተናግረዋል። ማለት ነው ይዘንላቸው። የጅማ ከዚህ ጋር ተያይዞ በጣም በውሸት አንድ መረጃ እየተሰራጨ ነው። ይህ ቪዲዮ በመቶ ሺዎች ነው የታየው። ይህን አካውንት እኔም ገብቼ ሪፖርት አድርጌበት ነበር ቲክቶክ ላይ። ተቀዳሚ ሙፍቲ ሼክ ሀጂ ኡመር እንድሬስ ሁላችሁም ታውቃላችሁ። ከሰሞኑ በጠና ሳመው ነበረ። እንዲሁም ደግሞ ወደ ውጭ ሀገር ቱርክ ሀገር ሄደው ለህክምና እንደሄዱ ተነግሯል። በትናንትና ሁለት ጁምአም እንግዲህ በበኒ መስጂድ አዲስ አበባ ማለት ነው ለእሳቸው ዱአ አፊያ እንዲሰጣቸው ዱአ ህዝበ ሙስሊሙ ጥሪ ተደርጎለት በመቶ ዱዓ ማድረግ የሚፈልግ ለህዝብ ሙስሊሙ ጥሪ ተደርገው ነበር። ለእሳቸውም ዱዓ ሲደረግ ውሏል ማለት ነው። ነገር ግን እሱ ጋር ተያይዞ እጅግ የሚያሳፍር በቲክቶክ ለፎሩ ለላይክ እያሉ አንዳንድ ግለሰቦች የእሳቸውን መጥፎ ነገር የሚዘግቡ ተግባራቶች አሉ። በኮመንት እየገቡ ሌሎች አንዳንድ ሙስሊም ነኝ የሚሉ ሰዎች ገብቶ የሚጽፉት ከዛ በበለጠ ይህ ቪዲዮ ሞቷል ተብሎ ሲሰራጭ ነበር አካውንት ነው የተፖስተው አሚር ይባላል 10000 ምናምን ፎሎወር አለው። በመቶ ሺዎች ታይቷል። 3000 ላይክ አለው። ብዙ ሰዎች ኢና ሊላሂ ወኢና ኢለይሂ ራጂዑን እንደሞተ አድርገው በጣም ሀዘናቸውን እየገለጹ ነበር። አንዳንድ ሰዎች ደግሞ እንግዲህ ይህ ነገር ውሸት እንደሆነ ኮመንት ላይም ሲናገሩ ነበር። ይህ ነገር ከእውነት የራቀ ትልቅ ውሸት ስለሆነ እንደዚህ ነገር ልታምኑ አይገባም። ሁሉም ነገር አንድ ሰው ስለለቀቀው ላይክ ስላለው ኮመንት ስላለው ፎሎወር ስላለው ብቻ ያንን ሰው ማመን የለብንም፣ ብያምናለሁ። ስለዚህ ይህ ነገር ውሸት ነው። አላህ እድሜያቸውን ረጅም ያደርጋቸው እንዲሁም ደግሞ በሰላም ወደ ውጭ ሀገር ሂደው ነበር። አሁን እንዲሁም ትላንትና ሁለት በወጣው መረጃ አመሻሹ ማለት ነው ጥሩ ሁኔታ ላይ ነው ያሉት። ቱርክ ሀገር ከሄዱ በኋላ አሁን ላይ አልሐምዱሊላህ ተብሎ ብዙ መረጃዎች ሲወጡ ነበር። አሁን ጥሩ ሁኔታ ላይ ነው ያሉት። ስለዚህ ይህ ነገር ከውሸት የራቀ ነው። በሰላም ለቤተሰቦቻቸው ለሀገራቸው ያብቃቸው፣ ክፉ አያሰማን። ለማለት ወዳለው ግን የሰው እርቀት የሰው እንትን የምትመኙ ሙስሊም ነን የምትሉ አማኝ ነን የምትሉ እጅግ በጣም የሚያሳፍሩ ተግባር ከእናንተ የማይጠበቅ እንደዚህ አይነት ነገር የሚያሰራጩ አሉ። ይሄ ሰው የተለያዩ ቪዲዮዎችን ነው የሚለቀው፣ ሙስሊም ክርስቲያኑን። ክርስቲያን አላውቅም ግን አሚር ስለሚለው አሚር ብሎ ሙስሊም ሆኖ እንደዚህ አይነት ተግባር በውሸት ውሸት እነ ሀጂ ዑመር ሙፍቲን ሞቷል ማለት እጅግ የሚያሳፍር ነገር ነው። ይሄ ነገር ለብዙ ሼር እንድታደርጉልኝ በዚሁ አጋጣሚ መልእክቴን አስተላልፋለሁ። ከእውነት የራቀ መረጃ ነው። እንሻ አላህ ወደ ሌላኛው ቪዲዮ አለፍኩላችሁ። ለ24 ሰዓት ህግ ባይኖር ምን ታደርጋላችሁ ተብሎ ቲክቶክ ላይ በጣም ሲሰራጭ ነበረ። ብዙ ሰዎች የማይሆን ኮመንት ይሰጡ ነበር። ለ24 ሰዓት ህግ ባይኖር ምን ታደርጉ ነበር? ኮሜንቶቹን እንደተመለከታችሁት፣ ለ24 ሰዓት ህግ ባይኖር ኖሮ የፈጠረን ሁሉም ቦታ የሚመለከተን አንዱና ብቸኛው አጋር የሌለው አላህ አለ። የእሱ ህግ አለ። የእሱ ፍራቻ አለ። አላህን ስብሓነው ተዓላ የማይፈራ ሰው በሁሉም ነገር ፈሪ ይሆናል። ለዛ ነው ሙስሊሞች አላህን ስለሚፈሩ ሞትም ማይፈሩት ችግርን ማይፈሩት ድህነትም ማይፈሩት። ሰው ልጆች ሁሉ በላጩ ይላል አላህ ስብሃኑ ተዓላ፣ እሱ የፈጠረውን አላህን የሚፈራ ነው ይላል። ለዛ ነው የኢስላም የበላይነት የኢስላም ህግን ማክበር በዓለም ላይ የምንመለከተው ሙስሊሞች አላህን በመፍራት ነው የሚበላለጡት እንጂ በገንዘባቸው በዝናቸው በሀፍታቸው አይደለም። በተጨማሪም ስለ መድፈር ስናወራ አንድ ሙስሊም የሆነ ሰው አግብቶ ሴትን ልጅ ከደፈረ ብትሞትም ባትሞትም ያቺ ሴት በድንጋይ ተወግሮ በአደባባይ ይገደላል። ለዚህ ሁሉ ነገር መፍትሄ፣ ዲኑል ኢስላም አለው። ሴት ልጅ እንድትሸፈን አደረገ፣ ወንዶች እንዳይፈተኑ አደረገ። ነገር ግን ነፍስያቸውን አልፎ አላህን ሳይፈሩ ወንጀል ለሚሰሩ ሰዎች ደግሞ ትክክለኛውን የሆነ ፍትህ የሚሰጠው ዲኑል ኢስላም እስልምና ብቻ ተመልከቱ ሱብሓነላህ፣ እጅግ የሚያሳፍሩ ነገራቶች ብዙ ነገር ነው። ኮመንት ላይ ሲባል የነበረው የሰሞኑ ቲክቶክ ትሬንድ ነበረ። እንግዲህ ይህ ህግ ባይኖር ለ24 ሰዓት እገሌን እንደዚህ አደርጋት ነበረ፣ ደፍራት ነበር፣ እንትና እንደዚህ ገለው ነበር። እንትና ማይሆን የማይሆን ለካ ሰው። ሱብሓነላህ፣ ኢና ሊላህ ወልሐምዱሊላህ ረቢል ዓለሚን አላ ኒዕመተ ልኢስላም። አላህ በአላህ ህግጋት ስር ነው። እኛ አንድ አላህን ብቻ ነው የምንፈራው፣ ከህግም በላይ ማለት ነው የምናከብረው። አንድ አላህን ብቻ ነው የምንወደው ያ ነገር ስለሆነ እንግዲህ ሙስሊም የሚበላለጠው አላህን በመፍራት ብቻ ነው። ከሁሉም ሰው በላጭ ደግሞ እንግዲህ አላህን የፈራ ሰው ነው እና እኛም እንግዲህ የምንፈራው የምንታዘው የተፈጠርንበት ዓላማ አለ፣ ያን ነገር ልናውቅ ይገባል። እንጂ ህግ ባይኖር ምናምን ብለን የፈለግነው ብናደርግ፣ ነገ እኮ ቀብር አለ ብሎ የሚያምን ሰው ነገ ጠየቅ አለው ነገ እሳትና ጀነት አለ ብሎ የሚለይ ሰው የሚያስተውል ሰው ይህን ነገር አይሰራም ብዬ አምናለሁ። ስለዚህ አልሀምዱሊላሂ ረቢል አለሚን ህግ ኖረ አልኖረ እንግዲህ የአላህ ህግጋቶች አሉ እነሱን መተግበር ይኖርብናል ብዬ አምናለሁ። በሰሞኑ ጠቅመያ ግን የተለያዩ ቪዲዮች አሉ። እነሱን ቪዲዮች ደግሞ እንመልከት። ኡስታዝ አደም መሐመድ የተባለው ኡስታዝ ዘፈን ፈቀደልን ብላችሁ ባትጨማለቁስ እሺ ፈቷውን ሰማችሁ ዝፈኑ እዛው ራሳችሁን ቻሉ አንደኛ የሰው ስራ ሰርቀህ ራፍናን ምናምን ከሚባሉት ዘፋኝ ሰርቀ ሁለተኛ በኤአይ የተሰራ ድምፅን የራስ ድምፅ አስመስለ ሶስተኛ ኢስላማዊ ብለህ ማቅረብ በአንድ ቪዲዮ ላይ ይህ ሁሉ ጥፋት መሰብሰብ አይከብድም አይደብራችሁም እንዴ ዘፈኑን ፈቀደላችሁ ስርቆቱንስ ፈቅዶላችኋል እንደ ፈለግ ፈትዋውን ከሰማ ከተቀበልከው፣ ዘፈን ናይት ክለብ ሂድ አስጨፍር፣ ምናምን እኛ አይመለከተንም። ነገር ግን በኢስላም ስም አትነግዱ። ኢስላማዊ እያላችሁ አታምጡብን። አረ አላህን ፍሩ። አረ ሼም ነው፣ ይደብራል። ላኢላሃ ኢለላ ሰብአዊነት ቀርቶ ዘር ሲሆን የሰው መሰረት የሆነው ዘመኑ መርሃባ እንግዲህ ሰምታችኋል ያለውን ነገር አይታችኋል በጣም በቃ ዲናችን ዲን አልኢስላም የማንም መላገጫ የማንም መጫወቻ ሆነ ማለት ነው ወላሂ <سؤال> በጣም ነው የሚያሳዝነው ነቢያችን አለይሂ ሰላቱ ሰላም ምን ይላሉ ሐዲስ ላይ ኢነ ሚማ አደረከ الناس من كلام النبوة الاولى اذا لم تستحي فاصنع ما شئت ከድሮ ከነቢያቶች ጀምሮ እያንዳንዱ ነቢያቶች ሲወራረሱት የነበረ ብርቅዬ የሆነ በጣም ትልቅ መልእክት ያለው ንግግር ምንድን ነው ካላችሁ፣ ሀያ ከሌለህ እፍረት ከሌለህ የፈለከውን ነገር አድርግ። ዛሬ አላህን ካላፈርክ ነብዩን አለይሂ ሰላተ ሰላም እንደዚሁ የእሳቸውን አማና ያጓደልክ ካልመሰለህ ሰውንም ካልፈራህ ካላፈርክ የፈለከውን ነገር አድርግ። ነገ የቂያማ ቀን የእጅህን ታገኛለህ። ትመነዳበታለ አለ። ዛሬ ማንም ሰው ተነስቶ የፈለገውን ነገር የሚልበት ደረጃ ላይ ደርሰናል። ትናንትና እስልምና ሰዎች የሚያስተምሩ ሰዎች እየተተቹ፣ ዑለሞች እየተተቹ፣ ዱዓቱ እየተተቸ ዛሬ ቢዳአና እንደዚሁም ዘፈንን ሀራም የሆኑ ነገሮችን በግልጽ ሽፋን እየተሰጠ ላይብ እየተቀመጡ ሁለት ሰዓት ሦስት ሰዓት አራት አምስት ሰዓት ከዛም በላይ ሰዓታቶችን እየፈጁ ይሄ በሸሪዓ ይፈቀዳል ሙግት ውስጥ እየገቡ ብዙ ነገሮችን አሳልፈናል። አሁን ግን ይበቃል። እስልምና የማንም መጫወቻ ሲሆን ማየት ያማል፣ ወላሂ ያማል። በጣም ከባድ ነው። ስለዚህ ነገ ምናልባት ናይት ክለብ ደግሞ አዘጋጅተው ኮንሰርት፣ ምናልባት ግብዣ ሊያደርጉ ይችላሉ። ከዛ በኋላ ውይይቱ ምን ይሆናል? ናይት ክለብ መግባት መጨፈር ይቻላል ወይስ አይቻልም? እነዚህ ሰዎች ዛሬ እዚህ ደረጃ እንዲደርሱ ያደረጋቸው ምንም አይደለም። ትናንትና ሙዚቃ ሐላል ነው ብሎ አደባባይ የወጡ ሰዎች ናቸው። ራሳቸውን በኡስታዝ ስም የሸፈኑ የደበቁ ዛሬ ላይ ደግሞ ቤታቸውን ከፍተው በተለያዩ መንገድ ነጻ የውይይት ሀሳቦችን በሚል የፈትዋ አምባገነንነት ይብቃ በሚል ሀሳብ። ከሊመቱል ሀቅ ኦሪደ ቢህል ባጢል ሀቅ ነገር ይመስላል። ነገር ግን ባጢል ወይም ውድቅ ውሸት የተደበቀበት የሆኑ ሌላ ተልዕኮ ያላቸው እስልምናን ለማጠልሸት እስልምናን ለማጥፋት አላማ አድርገው የተነሱ ቡድኖች አሉ። እነዚህን ሰዎች ሀይ ልንላቸው፣ በቃችሁ ልንላቸው ይገባል። ወላሂ ማንም ሰው እየመጣ እስልምና ላይ እንደ ፈለገ ሊጫወትበት አይገባም። ስለዚህ ስም እንትላላችሁ። መልክቱ እኮ ጥሩ ነው። መልክቱ እኮ ሐሳቡ እኮ ጥሩ ነው። እነሱ ንያቸውን የሚታሰበው የሚታየው ልትሉ ትችላላችሁ። ቁርአንን፣ ሀዲስንም ዳዕዋንም የሙዚቃ መሳሪያን አድርጎ መልእክቱ ጥሩ ነው ብሎ እንደዚህ ብሎ በዲ መጫወት ወላሂ ተገቢ አይደለም። አረባካችሁ እንዳንጠፋ ተያይዘን አብረን እንዳንጠፋ እንዳንጠፋ ወላሂ። መጥፊያችን የቀረበ ይመስለኛል። አላህ ይጠብቀን፣ አላህ ይታረቀን። ሰላም አለይኩም ወራህመቱላሂ ወበረካቱ። ያጀም ኢንሻአላህ በሰማኑ የምንጠቀም ያድርገን። የዛሬ ቪዲዮአችን ይህን መስል ነበር። ከልብ አመሰግናለሁ። ሙዚቃ አለም ውስጥ ያሉትን ተመለከታችሁ? ጥሩ ሁኔታ ላይ እኮ ነበረ ባለፈው። አላህ የሁላችንን መጨረሻ ያሳምርልን። ነሽዳ ተብሎ የወጣ ሙዚቃ ነው ሙዚቃ ተብሎ የወጣን ሽደ ወላሁ አእለም ብቻ አላህ ይጠብቀን አላህ ሁላችን መጨረሻ ያሳምራል ወሰላሙ አለይኩም ወረሕመቱላሂ ወበረካቱህ መልካም